በአማራ ክልል የሚደረጉ ውጊያዎችና የደፍጣ ጥቃቶች ተጠናክረው ሲቀጥሉ ዘራዳሩን በጎጃም ቀጠና በርካታ አካባቢዎች ላይ ልዩ ልዩ ኦፕሬሽኖችና ከትናንት የቀጠሉ ውጊያዎች መደረጋቸውን ለማወቅ ችለናል። ውጊያዎች የተካሄዱት ከደጀን ወደ አዲስ አበባ በሚወስደው የአባይ ድልድይ አካባቢና ከእጅጋ ወደ ቋሪት ባለው መስመር እንዲሁም በአዊ ዞን ቀጠና ግዛራ በተባሉ አካባቢዎች መሆኑን ለማረጋገጥ ችለናል። በቆይታችን በዝርዝር እናስደምጣችኋለን። በሽዋ ቀጠና መነሻውን ይፋት አንጾኪያ ገምዛ ወረዳም በእርግቢ ቀበሌ አድርጎ በፈርዶ ሀያሴ የነበረን ያጋዘኑ ጥምር ጦር ካራላ ጎማ ላይ የአማራ ፋኖ በሸዋም አጼ ኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አይሻ ሳይድ ሻለቃ በወሰደችው ድንገተኛ የደፈጣ ጥቃት ከፍተኛ የሆነ ሰባዊና ቁሳዊ ክሳራ ማድረስ ማድረሷን አስታውቃለችም። አሁን በርፋዱም ፋኖ ወደ አዲስ አበባ የሚወስደውን ሰፊ መንገድ በመቁረጥ ከባድ ውጊያም መጀመሩ ተሰምቷል። ይህም በስፋት የምንመለከተው መረጃችን ነው። በዝርዝር ታደምጡታላችሁ። በሌላ በኩል ኤርትራ በስምንት ክፍለ ጦሮች የተደራጁም ከአርባ ሺህ በላይ ወታደሮቿን ወደ ኢትዮጵያ ድንበር በማስጠጋት ወታደሮቹ በተጠንቀቅ እንዲቆሙ ትዕዛዝ መጽቷ ሲሰማም የብልጽግና ጦር ደግሞ ወደ ቡሬ ሰብ መስመር ተጨማሪ ሰራዊት እያስጠጋ እንደሆነም ከአካባቢው ያገኘ ነው መረጃ ያሳያል። ኦዲድ ምድራሹ ስርዓት ለጥቃት እንዲያመቸው አዳሩን ከሰመራ የድሮን መቆጣጠሪያ ጣቢያ በተጨማሪም ሶስት የድሮን ማዘዣዎችን በዚህ ግንባር የተከለ ሲሆን እርሱም አልዲያር ሙሳሊና ከባዲ ከተማ በግምት 5 ኪሎ ሜትር ገባ ብሎ በስተቀኝ በኩል ካለ ተራራ ስር ተጨማሪ የመቆጣጠሪያ ጣቢያ ማዘጋጀቱን ይሰማው። ተጨማሪ መረጃዎችን አሰባስበናል ትሰማችኋላችሁም። ክብራን ቤተሰቦች ዱካ ኒውስ በድጋሚ ተመልሷል። ዱካ ኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በእርሱ ያስደምጥናችሁ ዜናዎች፣ እንዲሁም ሌሎች መረጃዎችን ወደ እናንተ ክብራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በትነይ የጠይቅን። አሁን በቀጥታ ወደ መረጃዎች እናልፋለን። በድጋሚ አብራችሁን ቆዩ። በአማራ ክልል የሚደረጉ ውጊያዎችና የደፈጣ ጥቃቶች ተጠናክረው ቀጥለዋል። በጎጃም ቀጠና በተደረገው ውጊያም ከ20 በላይ ሰራዊት ሲሸኝ በርካታ ቁስለኛ መደረጉን የፋኖ ምንጮች ገልጸዋል። ትናንት መጋቢት 1 ቀን 2017 ዓ.ም የማረፋኑ በጎጃም አምስተኛ ክፍለ ጦር የነበልባሉ ገረመው ወንዳውቅ ብርጌድ በወሰደው ድንገተኛ ጥቃት በርካቶች እስከ ወዲያኛው ሲሸኙ ለቁጥር የሚያዳግት ያገዙ ወታደርም ቁስለኛ መሆኑ ታውቋል። በዚሁ ቀም አራት የሚሊሻ ኃይሎች ሲገደሉ የፋኖችን ጥቃት መቋቋም ያልቻለው ሰራዊትም ገነት አቦ ከተማ መግባት በንጹሐን ላይ ጭፍጨፋ አድርሷል ተባሉም። በሌላ በኩል የአማራ ፋኖ በጎጃም ከ100 በላይ ያገዙ ኃይል ደመሰሱ ሲስ አስታውቋል የአማራ ፋኖ በጎጃም በሁለት ቀናት ውስጥ በተለያዩ የጎጃም ቀጠናዎች በተደረጉ ውጊያዎች ከ100 በላይ ያገዙት ኃይል መደምሰሱና በርካታ የጦር መሳሪያ መማረኩንም ነው ያስታወቀው የፋኖ አደረጃጅቱ በቃል አቀባዩ በኩል በአሰራጨው መድረጃ እንዳስታወቀው ከሆነም የካቲት 29ና 30 በ3 የተለያዩ የጎጃም አካባቢ በተደረጉ ወደ ውጊያዎች ከ113 ያገዙት ወታደሮች መግደሉና 10 መማረኩ እንዲሁም ከ30 በላይ የሚሆን ክላሽንኮፕ ጠመንጃም መማረኩንም ለሕዝብ ይፋ አድርጓል ውጊያዎቹ የተካሄዱት ከደጀን ወደ አዲስ አበባ በሚወስደው የአባይ ድልድያ አካባቢና ከጅጋ ወደ ቋሪት ባለው መስመር እንዲሁም በአዊ ዞን ቀጠናም ገዛራ በተባለ አካባቢዎች መሆኑ የገለጸው የአማራ ፋኖ በጎጃም ገዛራ አካባቢ የተደረገው ከባድ ውጊያ ከሰባ በላይ ያገዙ ወታደሮች መገደላቸውና ከ35 በላይ ክላሽንኮ መሳሪያ መማረኩን አስታውቋል። በደጀን በአባይ ድልድያ አካባቢ ደግሞ በፌዴራል ፖሊስ ግቢ ካምፕ ላይ በተፈጸመ ጥቃት ከ30 በላይ ያገዙ ወታደሮች ስለመገደላቸውም ነው የፋኖ ድርጅቱ አክሎ የገለጸው። በአማራ ክልል በየለቱ የሚደረጉ ከባድ ውጊያዎች በተለይም ከሰሞኑ በርካታ ያገዙ ወታደሮች የማይተካ ሕይወታቸውን ለብልጽግናው መንግስት መገበራቸውን ይሰማው፣ አንዳንዶቹ ደግሞ በጊዜ ነቁ ይመስላል። በተለይም ሚኒሻው ወገናችንን አንወጋም በሚል በርካቶች እጃቸውን እየሰጡ ሲሆን፣ በዚሁ የጎጃም ቀጠናም 27 ሚኒሻዎች ፋኖን ተቀላቅለዋል የተባለው የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ከሚያስተዳድራቸው ወረዳዎች ውስጥ ደጀን ወረዳ አንዱ ሲሆን በደጀን ወረዳ የሚገኘው ዛምብራ ብርጌድ በብልጽግና ኃይል እየፈጸሙት ያለው መጠነ ሰፊ ጥቃት ተከትሎም በደጀን ወረዳ ሰብሸንጎ ቀበሌ የሚገኘውን ያገዙን ካብ ከሞት የተረፉት 27 ሚኒሻዎች የአገዛዙ ስርዓት በአማራ ሕዝብ ላይ እያደረገ ያለውን ዘር ተኮር ጭፍጨፋ በመርዳት መጥፋታቸውን አረጋግጧል። ከጠፉት ሚኒሻዎች ውስጥ የተወሰኑት ዛምብራ ብርጌድን የተቀላቀሉ ሲሆን፣ ቀሪዎቹ ደግሞ አካባቢያቸውን ለቀው መኮብለላቸውን የተሰማውም። በሌላ በኩል በኦሮሚያ ክልል ምስራቅ ሸዋ ዞን የኦሮሚያ ልዩ ኃይልና ሚልሻ በአማራ ተወላጅና አብያተ ክርስቲያናት ላይ አስነዋሪ ተግባር መፈጸማቸውን የአካባቢው ነዋሪዎች አጋልጠዋል። ከየካቲት 30 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት በምስራቅ ሸዋ ዞን ግንብቾ ወረዳም የተለያዩ ቀበሌዎች ለዘመናት ተጋብቶና ተዋልዶ የኖሩን የአማራን የኦሮሞ ህዝብ ማባላትና መነጣጠል በሚል የፖለቲካ ሸፍት በማንገብ የተንቀሳቀሰው የብልዝግና አገልጋይ የኦሮሚያ ልዩ ኃይል ሚሊሻ፣ ፖሊስ፣ አድማ ብተናና የሰላም አስከባሪ ኃይል አማራ የሆኑ ሁሉም ፋኖኖ በማለት ህዝቡን ለማነሳሳት ቢሞክርም የተሰጠው ምላሽ በሚፈልገው ልክ ባለመሆኑ በብስጭትና በንዴት ፍጹም ኃላፊነት በጎደለው ሁኔታ ድሽቃ ብሬን ሞርተርና አርቢጂ የመሳሰሉት ከባድ የቡድን መሳሪያ በመጠቀም በአማራ ተወላጆች ላይ አጸያፊ ጭፍጫፋ ፈጽሟል ሲሉ የመረጃው ምንጮች ገልጸዋል። በተለይ የሚወረዳው ቀበሌዎች የሆኑት እንደ ጦስኝ እንቡር ጎትታምባና ሆዴያምባ የመሳሰሉ ቀበሌዎች በተፈጸመባቸው የከባድ መሳሪያ ድብደባ በርካታ ነዋሪዎች ለሞትና የአካል ጉዳት የተዳረጉ ሲሆን የመኖሪያ ቤቶችም ሙሉ በሙሉ በሚባል ደረጃ ተካትለው በሕይወት የተረፉት ነዋሪዎችም አካባቢውን ለቀው ለመሰደድ ተገደዋል የተባለው በዚሁ ያረካው የብልጽግናው አገልጋይ የኦሮሚያ ልዩ ኃይል ሚሊሻ፣ ፖሊስ፣ አድማ ብተናና የሰላም አስከባሪ ኃይል በወረዳው በሚገኙ በርካታ ቤተ ክርስቲያናት በማቃጠል ንዋየ ቅዱሳትን ዘርፈዋልም ሲሉም የአካባቢው ምንጮች ገልጸዋል። ይህ በእንዲህ እንዳለ መነሻውን ይፋት አንጾኪያ ገምዛ ወረዳ በእርግቢ ቀበሌ አድርጎ በፈርዶ ውሃ እያሰሰ የነበረውን የአገዛዙ ጥምር ጦር ካራለ ጎማ ለያ ማራ ፋኖ በሸም አጼ ይኩኖ አምላክ ክፍል ጦር ፕሮፌሰር አስራት ብርጌድ አይሻ ሰይድ ሻለቃ በወሰደው ድንገተኛ የደፈጣ ጥቃት ከፍተኛ የሆነ ሰብዓዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። በተወሰደበት ድንገተኛ ጥቃት የተደናገጠው ያገዛዙ ኃይል በርግቢና የአካባቢው የነበረውን ኃይል በመሰብሰብ ወደ አጣየ ከተማ እንዲሸሽ መደረጉም ታውቋል። በዚህ ቀጠና ወደ አዲስ አበባ የሚወስደውን ሰፊ መንገድ ፋኖ ቆርጦ በመግባት ካገዛዙ ጦር ጋር ከባድ ውጊያ እያደረገ ሲገኝ ስለደርሰው ጉዳት ግን እስካሁን በውል ማወቅ አልተቻለም። ክቡራን ቤተሰቦች በዚህ መረጃ ዙሪያም ሌሎች ተጨማሪ መረጃዎችን አሰባስበን ወደ እናንተ የምናደርሳችሁ ይሆናል። በሌላ መረጃችን ኤርትራ በስምንት ክፍለ ጦሮች የተደራጁ ከአርባ ሺህ በላይ ወታደሮቿን ወደ ኢትዮጵያ ድንበር በማስጠጋት ወታደሮቹ በተጠንቀቅ እንዲቆሙ ትዕዛዝ መስጠቷ ሲሰማም የኦዴድ ጦር ደግሞ ወደ ቡሬ ሰብ መስመር ተጨማሪ ሰራዊት እያስጠጋ እንደሆነ ተነግሯል። የአገዛዝ ጦር ትናንት የታደገውን የኤርትራን ሕዝብ ለመጓዝ ሰራዊቱን ወደ ቡሬ ግንባር እያጓዘ መሆኑን ከታማኝ ምንጮች አገኘነው ነው መረጃ ያሳያል። በዚሁ ግንባር ከሰሞኑ የአገዛዝ ጦር የድሮን አሰሳና የአየር ቅኝት እያደረገ ሲሆን ጎረቤት ሀገር ኤርትራም እንዲሁ የድሮን ቅኝት ማድረጓ ታውቋል። ኦዴድ መራሹ ስርዓት ከሰመራ የድሮን መቆጣጠሪያ ጣቢያ በተጨማሪም ሶስት የድሮን ማዘያዎችን በዚሁ ግንባር የተከለ ሲሆን እሱም ኤልዲያር ሙሳሌና ከባዲ ከተማ በግምት 5 ኪሎ ሜትር ገባ ብሎም በስተቀኝ በኩል ካለ ተራራ ስር ተጨማሪ መቆጣጠሪያ ጣቢያ ማዘጋጀቱን ይሰማውም። የምስራቅ 3 ክፍለ ጦሮች የሰሜን ምስራቅ የ6 ክፍለ ጦሮች እንዲሁም የሁለቱ ዞች የሜካናይዝድ ኃይል ወደ ቡሬ ግንባር የተንቀሳቀሰ መሆኑንም ለማወቅ ችለናል። በትናንትና ሁለት የተወሰነ ኃይሉም ኤልዳር ባዲና መሰል ቦታዎች መድረሱን ከቦታው የሚወጡ መረጃዎች አሳይተዋል። ኤልዳር ሚጋያ 3 ለመንደርደር እንዲመቸው ሥራ ሲሆን ለ2027 እና ለ2030 ጀቶች ደግሞ ሰመራ ጎንደርና መቀለ አቅራቢያ ባሉ ወታደራዊ ጦር መንደርደሪያዎች ለመጠቀም መወሰኑም ተሰምቷል። በተጨማሪም በአፋር በኩል በሰርዶ አቅጣጫም ሁለት ክፍለ ጦሮች እንደተሰማሩ ነው የተነገረው። በሌላ በኩል በጅቡቲ ጠረፍ ወደ ሙሳላኒና በወታደራዊ አጠራር ከፍታ ነጥብ 785 ተብሎ በሚጠራው አካባቢ ሶስት ክፍለ ጦሮች ተሰማርተዋል። በዋናው የአሰብ መስመር በግራና በቀኝ ሶስት ክፍለ ጦሮች በድምሩ ስድስት ክፍለ ጦሮች የተሰማሩ ሲሆን፣ በስተግራ በኩል ካላውያን የሚባል ገዢ መሬቶችን ተከትሎ ከፍተኛ ገዙ ሰራዊቶች አሰማርቶ እንደሚገኝ ነው የተነገረው። ከዚህ በፊት በ1998 እስከ 1992 ዓ.ም ምረት በነበረው ውጊያ ሲያገለግሉ የነበሩ የግንባር ሆስፒታሎች ጥገና ተደርጎላቸው ስራ መጀመራቸውም ታውቋል። ይህንን ግንባር በደንብ ያውቁታል በሚል ባጫ ደበሌ ወደ አካባቢው ለመዝመት ዝግጅት እያደረገ እንደሚገኝም ከታማኝ ምንጮች ለማወቅ ችለናል። የህዋቱ ሜጀር ጀኔራል መስፍን አማርና ሜጀር ጄኔራል ተከላይ አሸብርም ቀጠናውን በደንብ ስለሚያውቁት ሙያው ድጋፍ እንዲያደርጉ ሽምግልና እንደተላከባቸው ነው ከታማኝ ምንጮች ለማረጋገጥ ይቻል ነው። ከቀናት በፊት የብልጽግናው መሪ አብይ አህመድ ለማይቀረው ጦርነት ድሮን በማምረት ዝግጅት አድርገ ያለው ማለቱ የሚታወስ ሲሆን፣ በተለይም ከሰሞኑ አብይ አህመድ አሊ በተለያዩ ተቋማት እየተንቀሳቀሰም አዲሱ ጦርነት አይቀሪ መሆኑን የሚጠቁሙ ንግግሮችን እያደረገ ይገኛል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሙ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።